ሰላም ሰላም ሰላም፣ እንዳገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? ይሄው ዛሬ ደግሞ ለፊት ማስክ እንቁላል ይዤ ብቅ ብያለሁ ማለት ነው። እንደመጨረሻ እንቁላሉን ስፋ ሞስቃፋ እና እንቁላል ይዤ እመጥቻለሁ ማለት ነው። ይኸው እንቁላኑን አብርጥና ነጩን ፓርት ጨመርኩት ማለት ነው። ይሄንን ማለት ነው ታያችኋለህ። ይሄን ጨምርና ይኸው ውይ፣ ውይ ወረደኝ እዛ ይህን እንደዚያ አድርግና ከዚያም በኋላ ከዚህ ሙስከፋውን አድርጋለሁ ማለት ነው። ሙስከፋውን አድርግና ልጁ መቶ ቢሎን ስከፍ ከዛ ህብቴንም እንደዚህ እንደምታይ ነው። ጀመሪ ተቀብለዋለሁ ወይም ትንሽ ናረኩት። በነገራችን ላይ መላጋላ መጣሁ ነበር ማለት ነው እና ይሄን ከዛ እንደዚያ አደረኩኝና ከዛም በኋላ ይሄው ይሄው እንቁላሉና መስገባው ማለት ነው። ይህን አደረኩኝ። ተከታተሉ እስከ መጨረሻው ማለት ነው ቤተሰብ። ከዛ ይኸው በአንድ አዋህደዋለው ማለት ነው። በአንድ በደንብ አድርጊያ ማስለዋለኛው እንደምታዩት ማለት ነው እንደዚ አድርጌ በደንብ እሺ ቤተሰብ ይሄው ከዛ በደንብ በደንብ ነው። በደንብ አድርጌ አዋሃርኩት ማለት ነው፣ ነካካሁት አብሬ። ይኸው እንቁላሉንና መስገባው ማለት ነው። ከዛ ፊቴን እቀበዋለሁ ማለት ነው። እስከ መጨረሻው በደንብ ተከታተሉ። ይሄ ፊቴን ታጥቤዋለሁ እንደዚህ እንደምታዩት ነው። ይሄው ኦኬ። እየተቀባ ሆነው እንደዚህ እንደዚያ አድርጌ በዚህ ማለት ነው ያው ያኔ ሳህኑን ሳስቀምጥ አልታይልኝ ስላአለ ለካሜራው። ከዛ አደገና በእጅ ይዤ ነው ማለት ነው። እንደዚ እየተቀባሁ ነው እንደዚህ እንደምታዩት ማለት ነው። ቆንጆ የሚያደርገው ማለት ነው። እንደዚህ የተቀባሁ ነው። ሰዎች መጡ አልመጡ እየተሳቀኩ ነበር። ሰው ቤት ይች ታያል ው እንደዚህ የተቀባሁ ነው

በተለይ ለሴት ልጅ እንክብካቤ የሚያስፈልገናል ማለት ነው። ይሄ ደግሞ ማናቸውም ቤት የሚገኝ ነገር ነው። ሁሉም ቤት አለ ማለት ነው። ቀላል ነገር ነው። አሁን ጨረስኩኝ። እዚያ አለች ትንሽ ነጭ። ይሄ ጨረስኩኝ ማለት ነው። አድርገ ይመስልከታ ቃል መንድን ላመጣ ለይ ሄድኩ። መንድን ላይ እንትን ማለት ነው። መንድን ሳላዘጋጅ ይከለች ላ እየሄድኩ ነው ማለት ነው መንድሌን ላይ መጣሁ። ይኸው መጣሁ ማለት ነው። ከዛ መንድሌን እንደዚህ ከላይ አደርገዋለሁ። ማስክ ማለት ነው። ልክ እንደ ማስክ ማለት ነው። እስከ መጨረሻው በደንብ ተከታተሉት እና እስከ መጨረሻው ድረስ ያለውን ፓርት በደንብ ይዙ ማለት ነው። ይጠቅማቸዋል ሴቶች። እሺ፣ እሺ፣ እንደዚህ በማንዴል አለብሰዋለሁ ማለት ነው። እንደዚህ እኔ ነኝ ጨፍኩት። እንደዛ አድርጌ አለብሰዋለሁ። ይሄ እዛ አንተ አይነም ለነፋስ መግቢያ ስትልብዬ ማለት ነው። አፈንኩት ከእናት እንጃይ ማለት ነው። እንደዛ ደረኩት እዛ እኔ በጣም የበዛብኝን መንደል እንደዚህ ፍንት ነው። ሰብቱን በጣም የበዛው እንትን እላታለሁ ማለት ነው። ቆርጠዋለሁ። ከዛም በኋላ በላዩ ላይ አደርገዋለሁ ማለት ነው። በላዩ ላይ እንደዛ አደርገዋለሁ እንደዚህ ቀባለሁ ማለት ነው። እና እኔ መጠቀም ከጀመርኩ ቅርብ ጊዜ ነው፣ ግን በጣም ምርጥ ነው። የሚያደርገው ፊታችን ውብ ነው የሚያደርገው በጣም ነው ምርጣቸው የሚያጸዳው ማለት ነው። ይሄ ምርጥ ነው ከሌላው ከዱቄቱ ነገር ይሄ ብንጠቀመው ይሄ በጣም ቀላል ነገር ነው። አንደኛ ቤት ውስጥ አለ አይነት አለ ማናችን ቤት አለ። ሁለተኛ ደግሞ ወጪ ይቀንሳል። ወይም ሙሉ ይስካ ላይ ቀባዎች ማለት ነው ይሄ ከስስ ለመጨረሻው ተተከታተላችሁ በደንብ የገባችኋል ማለት ነው። በደንብ ተከታተሉ ሴቶች። እሺ፣ በጣም አንደኛ ነው አሪፍ ነው ቆንጆ ነው ማለት ነው። እንደዚያ አድርጌ ቀባሁት ከላይ ማለት ነው። ያው ይሄው እንደዚህ ቀባሁት። በቃ ምርጥ ከምነግራችሁ በላይ ነው።

ሰዎችን አሁን ሁሉን ጣርኪ እንትን ተጨርሼ ባዶ ነጫጭ ሆኖ ምንድን ልብስ አደረገዋለሁ ማለት ነው። ፊቴ ዘንደለውን እዩ ማልተስተካከሉን እያስተካከልኩ ነጭውን አነብሰዋለሁ ጨርሼ ማለት ነው። አሁን ልብሼ ጨረስኩኝ። በቃ አሁን ሰላሳ ደቂቃ ቆይሁት። ሰላሳ ደቂቃ በእጅ ስነካው ምንም ነገር የለውም ድርቋል ማለት ነው። ሰላሳ ደቂቃ ቆይ፣ በእጅ ስነካው ለራሱ የለም ስለደረቀ ማለት ነው። አሁን ላጥ አደረጉታላችሁ። አያችሁት? ከሰላሳ ቆይታ በኋላ እያችሁት ይሄ ቆሻሻ ልብታችሁ ላይ ያለውን ቆሻሻ ለራሱ ያዘርጉት ነው የሚወጣው ማለት ነው። እያችሁት እጅ ላይ ለራሱ ምንም ነገር የለም። ሰላሳ ደቂቃ ሲቆይ ይደርቋል ማለት ነው። እያችሁት ከመንድልጋ እንዴት እንደሚላጥ እያችሁት። በጣም አንደኛ ነው። እንደዛ አድርጋችሁ እራሳችሁ መንከባከብ ትችላላችሁ፣ ቆዳችሁ መንከባከብ ትችላላችሁ፣ በቤት ውስጥ ማለት ነው። ቅርብ ጊዜ ነው የገባ የእንትን ያልኩት የጀመርኩት እና እንትን አርኪለ በጣም ለውጥ አግኝቼበታለሁ፣ እና እንደዚያ አድርጎ ማለት ነው። አለቅልኝ አለ ማለት ነው ነው ማለት ነው። በቃ ለቀቀ ለቀቀ። አሁን ወደ መታጠብ ዋና ማለት ነው ሊሆን እንደዚህ አድርገን መተናል ለለሳውን በሳሙና እየታጠብኩ ነው። አሁን ማለት ነው በደንብ እንደዚህ ስታረግ ነው ድርቅ ነው የሚያደርገው ሽታ ምናምን ነገር የለውም፣ እና ተጠቀሙት በጣም ምርጥ ነው የሚያደርገው። እንግዲህ መጀመሪያ ላይ ማይታችሁኝ ፊቴን ማለት ነው። አሁንም ደግሞ ያለውን ልዩነት ታያላችሁ። እንግዲህ ሰላሳ ደቂቃ ነው ያቆየሁት። አይታችኋል መንዲሉ የራሱ ድርቅ ብሏል፣ በእጄ ስነካው ማለት ነው። እና በቃ ሰላሳ ደቂቃ ተቀምጬ ነው ይኸው ሳሙና ይሄን ታጠብኩኝ እየታጠብኩ ነው ማለት ነው። እና ሽታ ምናምን ይለዋል የምትሉ በተለይ ይሄ ዲቶል የሚል ሳሙና እሱ ምንም ሽታ አያስሙረውም ማለት ነው። ምንም እንዳያፈረው ሽ እና ይሄው ታጠብኩኝ ነገር የለም። አሁን ፊቴን ያለውን ልዩነትም ታያላቸው ማለት ነው። ይሄው ጨረስኩት ታጥቤ ጨረስኩ። እንደዚህ ፎ ማለት ተፈለጋችሁ ይሄን ያሳየኋችሁት ሞክሮት በጣም ቆንጆ እና ሀሪፍ ነው። ይሄው ምንም ነገር የለው ይታያቸዋል። ምንም ነገር የሚታይ የለም ፊቴ ላይ ማለት ነውና ተጠቀሙት። በጣም ቆንጆ ነው፣ በጣም ሀሪፍ ነው እላቸዋለሁ። ራሳችሁን መንከባከብ አለብን፣ ቆዳችንን መንከባከብ አለብን። ሐራሰን ወጣ ነው መጀመሪያ ለራሳችን መሆን አለብንና ራሳችሁን ተንከባከቡ እላቸዋለሁ ቤተሰቦች ይሁን ጤን እየተንከባከብክ ነው። በዛ መሀል ቆላችኋለሁ ከመጀመሪያው ጀምራችሁ እስከ መጨረሻው ቪዲዮን ተከታትላችሁ በቃ ቁም ነገር ስሩበት ተጠቀሙበት እላችኋለሁ። ደግሞ ቀለል ያለ ነገር ነገር ነውና ብዙ ወጪ የሚያስወጣ ነገር የለውም እና ይህን ይመስላል እላችኋለሁ። በቃ እንግዲህ ቻው ላይ ወደ ማለት እየተጠጋሁ ነው። ደህና ሁኑ ልን ቸር ሰምቱ ልይ ቪዲዮን ከነ መጨረሻው ዩቲዩብ ታታታችሁ ላይክ ሰብስክራይብ አድርጉ። ባይ ባይ።